አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበሯቸው የቻናል ተከታታዮች እንደምከረማችሁ፣ እንዴት ናችሁልኝ? እኔ አልሐምዱላ፣ ሰላም በያላችሁበት ሰላም ናችሁ? ብትተረፍ ይበልልኝ። ዛሬ ይዤላችሁ የመጣሁት የመሀለብያ አሰራር እና ኪሬም ከረሜል ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንደዚህ ቀዝቃዛ ውሃ ጨምሬያለሁ። ቀዝቃዛ ነው መሆን ያለበት። አሁን ወተት እየጨመርኩ ነው ማለት ነው። ሀሊብ ንዶ፣ ፊሪሹም ካላችሁ ፊሪሹም መጨመር ትችላላችሁ። ደቄቱን ነው የተጠቀምኩ ያለሁት። እንደዚህ በማሞቂያ ውሃ አንድ ጨምሬበታለሁኝ። ከዛ ስም ማንኪያ ወተት ማለት ነው እሱን ጨምሬ ያለው እና ወደ ቻናል እንኳን ሰላም መጣችሁ። ላይክሼር ሰብስክራይብ ማድረጋችሁን እንዳትረሱ፣ እስከ መጨረሻ ድረስ ቪዲዮን ተከታተሉ። ስለምታበራታት ብራታትን ከልብ ነው ማመሰግነው። አንደዚህ ስም ማንኪያ ከጨመርኩ በኋላ አማሰለዋለሁ። ውሀው ቀዝቃዛ ነው መሆን ያለበት። ያን የሚያሳያችሁ የክሬም ከረሜል ላሰራ ነው ማለት ነው። ክሬም ከረሜል ክሬም ከረሜል ስኳር ምናምን ይገባበት የራሱ ስኳር ስላለው ምንም ነገር አይጨመርበትም። እና እያሳያች አለው ተክሬም ከራያምኝ ነው ማለት ነው። ያን ጨርስ ደግሞ ማህለብያነት እንደሚሰራው ደግሞ እሱ ማሳያችኋለው እስከ መጨረሻ ደስዜ ተከታተሉ፣ ተወድታላችሁ ማለት ነው። ለሮመዳን አሪፍ ነው፣ ቀለል ያለ ሲሰሩት አያስቸግድም፣ ሲበሉትም ሆድ ምናምን አይነፋም። ቀለል ያለ ያለነው እንደ ኬክ ምን የሚመርዝ ምናምን አይደለም። ሲበሉት በጣም ቀለል ያለው ይቀረበቃ ሶስት ተጠቅም ያለ እንደያችሁት ሶስት ፍሬ ሶስት ሀባ ማለት ነው። እንደዚህ ተክተክ ካለ በኋላ ብዙ ማፍላት አይጠበቅባችሁም። እንደዚህ ትንሽ ተክተክ ካለ በኋላ ከዛ ትናንሽ ሲኒያዎች አዘጋጅ ያለኝ ከሱ ነው የምጨምረው ማለት ነው። አሁን እየሰራሽ ያለው ከ ይሄን እየሰራሽ ያለው ከቀኑ ሰባት ሰዓት ላይ ማለት ነው። ከዛ እሺ እሺ ከሰገዱ በኋላ ይበሉታል ማለት ነው። ወዲያ ወዲያው አይሆንም፣ ግዴታ ፍሪጅ መቀመጥ አለበት። አሁን ከስር ከስር እዛው ውስጥ አለ የራሱ ስኳር የተሰራ ማለት ነው። ከስር ከስር ጨመርበታለሁ ትንሽ ትንሽ እያረኩ እናንተ እንደ ውሃችሁ መጠን እንደ ቤታችሁ መጠን ማብዛትን መቀነስም ትችላላችሁ። ያው ይሄ ውሃ በምናፈላበት በቃላ ያው ቁጥሩ አለ አይደለም? ቁጥሩ ድረስ አንድ ያርቄ ከዛ ስምን ማንኪያ ሀሊብ ሶስት ኪስ ያንዴ ቄቱን ማለት ነው ውስጥ ውስጥ ያለው ክረም ክረም ይሉ ማለት ነው። እሱን ጨምር ያለው ይሄ የራሱ ነው፣ እዛው ውስጥ አለ ካርቶን ውስጥ። እንደዚህ ስታውቅ ቀጭን ይመስላል ግን ፍሪጅ ሲገባ ይወፍራል። ፍሪጅ ገብቶ ደግሞ ወዲያው ካልተበላ በስተቀር እንጂ ፍሪጅ አውጥተው ውጭ የሚቀመጥ ከሆነ ት ነው የሚሉ ልክ እንደ በረዶ ማለት ነው። አይችልም ፍሪጅ አውጥተው ወዲያው ነው መበላት ያለበት። በትልቁ መስራት ትችላላቸው። ቤተሰቦቻችሁ ባንድ ተሰባስበው የሚበሉ ከሆነ በትልቅ እየተሰሩና ከዛ በኋላ ሲረጋ ልክ እንደ ግልብጥ ታረጉታላችሁ። ከዛ ባንድ ይበላሉ። ግን የኔ ባንድ ይበሉ ልጆች እየራሳቸው ስለሆነ የሚበሉት በዚህ ነው መሆን ያለበት። ምክንያቱም ፍሪጅ ወጥቶ መቀመጥ አይችልም። ሙምት ነው የሚለው እና ስርታችሁ መክሩት። ተወዱታላችሁ። አሪፍ ነው ለሮማዳን ማለት ነው። በተለይ ያው ለሮማዳን ብዙ ጊዜ የሚጠቀሙት ያው የአንድ እጅ ስራ ታውቁታላችሁ። በአንድ እጅ ካሜራ እያለሁ በአንድ እጅ እንትን እያልኩ ነው። አቀራረጹ ብዙ አይደለም። እንደዚህ አርጌ ፍሪጅ አስገብቼዋለሁ አና ይሄ ፍሪጅ ውስጥ ነው እንደነገርኳችሁ ለስድስት 6 ሰዓት እና ከዛም በላይ መቆየት አለበት፣ ተላጃ ውስጥ እሽ። ክሬም ከረሜላችንን እንደዚህ በዚህ መልኩ አሁን ማታ ላይ ከፍጥሩ በኋላ ነው ይሄ። እንደዚህ አርጋችሁስ ከነየው መብላት ትችላላችሁ። በጣም አሪፍ የሚጣፍጥ ነው። ቢስሚላህ ዋው! እንደገና ከሳህል ላይም ደግሞ እንደዚህ መገበጥ ትችላላችሁ ማለት ነው። እንደዚህ አድርጋችሁ ማብላት ትችላላችሁ። እስከዛውም ማብላት ትችላላችሁ ደስ እንዳላችሁ። ያው ቅድም ነው የጀመርኩት ። ሀፍ ያ ዋው እና የሚጠብ ክሬም ከረሜል አሰራር ነው። ሰርታችሁ ማሞክር ትችላላችሁ። አሁን የሚያሳያችሁ ደግሞ የመሀለብያ አሰራር ነው የእንጨርሻለው። ሀሳብ አስተያየታችሁን እንዲታስቀምጡ ማለት ነው። አሁን ደግሞ ያው አንድ ለይጄ የመጣ ቪዲዮ ብዙም የሚያስቸግን የሚያስቸግር ነገር ስለሌለው ብዬ ያው አሰራሩ ያው ነው። ብዙም ለይድነት የለውም። ያው ግን እንትኑ እዚህም ላይ ውሃ ጨምር ያለው ያው እንደዛው፣ እንትኑ በሰራሁበት ልክ ቤተሰቦችም ልክ ቆጥሬ ስለሆነ ውሃውም እንደዛው ወተቱም እንደዛው። እናንተ ፊሪሹን መጠቀም ትችላላችሁ። አሁንም ውሃው በዛ በቃላ ማሞቂያ አንድ ጨምር ያለው ወተትም ስም መንኪያ ሙልት ሙልት በማለት ነው። ይህ ማህለብያ ይባላል። ያው እንደነገርኳችሁ ውሃው ቀዝቃዛ ነው መሆን ያለበት። ሙቅ ከሆነ ይቋቁርባቸዋል። ውሃው እንደ ቀዝቃዛ መሆን አለበት። ወተቱ እንደዚህ ከጨመርኩም በኋላ ከዚህ ደግሞ የመሀለብያውን ዱቄት ማለት ነው የራሱ ውስጥ አለ። እሱን ሶስት አሁንም ሶስት ነው የምጠቀመው። እናንተ እንደ ቤታችሁ መቀነሱን መጨመሩ ትችላላችሁ። እነዚህ ሶስት እጨምርበታለሁ ማለት ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ስለምትከታተሉ ከልብ ነው ማመሰግነው። በዚህ መልኩ ሶስት ኪስ ጨምሮ የተሳደረ ጊዜ ያቀላቀላለሁ። ከዛ የተፈጨ ሄል እና አንድ ማንኪያ ስኳር ያስፈልገው ማለት ነው። ይህ አሁን የተፈጨ ሄል ነው እንደዚህ ሲያገኝ ይወዳ ብዙ እታደርጉበትም ችግር በትንሽ ማንኪያም ሙሉ ታልቅ ጨምረበታለሁ። እኔም ስከር ማለት ነው። አንድ ፊንጃል ስከር ነው፣ ሱካር የሚባለው ሱካር ከዛ ደግሞ እላው ላይ የማረገው ሙከሰራ ማለት ነው። ሙከሰር ወይኒ በዛ ይጠብሻለሁ። ስጠብስ የቀረጽኩ መስሎኝ ነበር፣ ለካም አልቀረጽኩትም። ያ ሙከሰራት ነው። እናንተ ቤታችሁ ያለውን አይ፣ ሙከሰራት መሆን ይችላል። እንደዚህ በዘይት ከጠበሳችሁ በኋላ ማለት ነው። ከዛ እንደዚህ እወቅጠዋለሁ። እናንተ በመፍጫ ማረግ ትችላላችሁ። እንደዚህ እወቅጠዋለሁ ማለት ነው። በዛ ዘይት ትንሽ ጣብሽዋለሁ። ስጣብስ እንግዲህ እያስገባ ነው መሰለኝ ነበር፣ ለካ አልቀረጽኩትም ማለት ነው። እና ቤታችሁ ያለውን መጠቀም ትችላላችሁ። መከሰራት ያለውን እንደዚህ ተክ ተክ ተክ ከለ በኋላ አንም ትፈነጅል ያኔ ትናንሾቹ እነዛን ትናቅ አዘጋጅቻለሁ። እዛ ነው የማረገው ማለት ነው። ብዙ አፍሉኛል ም ትንሽ ይህም ተክተክተክተክ ካረ በኋላ ይህ ወቅጫው ነው። እነሱ ይወዱታል። እኔ ግን አልወደውም። ይሄን ላይ የሚሆነውን እኔ ያልወደው፣ እነሱ ግን ይወዱታል። ግዴታ ላው የሆነ ነገር መሆን አለበት። ያው እንደነገርኳቸው የአንድ እጅ ስራ ስለሆነ እያንጠባጠብቁ ምናምን ምናምን ነው። ካሜራውን በአብዛኛው ብጅ ስለያዝኩ እንጂ ጠጋ አድርጌ እንትኖቹን ፍንጃሎቹን በእንትን ብላችሁ አይንጠባጠብም ነበር፣ ግን ካሜራውን ስለያዝኩ ያው እየተንጠባጣጠበ ነው እንግዲህ። እና በዚህ መልኩ እንደዚህ ካዳረስኩን በኋላ ቅድም ያሳየዋችሁን ከሰራሁም ማለት ነው። እሱን ላዩ ላይ ትንሽ ትንሽዬ ያረጋጋታለሁ። ይኸው ለሌላ ጊዜ ይቀመጥልኝ። አሁን ተላጅ፣ አሁንም አስገባው። እንደነገርኳችሁ ቀን ላይ ነው የሚሰራው፣ ለማታ ማለት ነው። ግድቡ ላይ ይቀመጣል። ይሄው አሁን ደግሞ ማታ ተገናኝተናል ማለት ነው። ከበረዴ በኋላ እንደዚህ በዚህ መልኩ እየበላ ነው ማለት ነው። ሰርታችሁ መብላት ትችላላችሁ። ጣፍጣል፣ አሪፍ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወሰላሙ አሌይኩም ወራህመቱላህ ወበረካቱሁ። ሀገራችን ሰላም ትሆንልን ህዝቦቿ ሁሉ አማን ሰላም ይሁን፣ ሰላም ለኢትዮጵያ እያልኩኝ ከልብነው አመሰግነው። ባይ ባይ።